እስከ ዛሬ ባልጸለያችሁበት መንገድ ከዚህ ትምህርት በኋላ መጸለይ ትጀምራላችሁ። እስከ ዛሬ ባልጸለያችሁበት መንገድ እስከ ዛሬ ባልቀጣታችሁበት መንገድ ከዚህ ትምህርት በኋላ መጸለይና መቃተት ትጀምራላችሁ መጸለይና መቃተት ትጀምራላችሁ መጸለይና መቃተት ትጀምራላችሁ ክብር ለኢየሱስ ሲሆን መጽሐፍ ቅዱስ የያዘን ሰዎች አንደኛ ቆሮንቶስ እንከፍታለን አንደኛ ቆሮንቶስ ምዕራፍ 14 ቁጥር 15 እሺ እንግዲህ ምንድን ነው? በመንፈስ እጸልያለሁ፣ በመንፈስ ምን ላለው እጸልያለሁ። እሺ በአእምሮም ደግሞ እጸልያለሁ። በመንፈስ እጸልያለሁ፣ ከዛስ በአእምሮም ደግሞ እጸልያለሁ። እሺ በመንፈስ እዘምራለሁ፣ በአምሮም ደግሞ እዘምራለሁ። ክብር ለኢየሱስ ይሁን። ክብር ላይ ኢየሱስ ይሁን። ክብር ለኢየሱስ ይሁን። ይህንን ቃል እየተናገረ ያለው ጳውሎስ ነው። ጳውሎስ ሲናገር እንደዚህ አለ። እንግዲህ አለ ምንድን ነው ካለ በኋላ በመንፈስ ምላለው በመንፈስ ምላለው ጸልያለሁ። በአእምሮም ደግሞ ምላለሁ ጸልያለሁ። ከዛ መለሰውና እንደዚህ ያለው በመንፈስ ምላለሁ ዘምራለሁ። ከዛስ በአእምሮ ደግሞ ዘምራለሁ። ጳውሎስ እዚህ ውስጥ ሁለት ነገሮች የተናገረ ነው፣ ጸሎት እና ምንን ዝማሪ። ሰዎች ሲጸልዩ በሁለት መንገድ ነው የሚጸልዩት። እያላችሁ ነው። ሰዎች ሲጸልዩ በሁለት መንገድ ነው የሚጸልዩት፣ ወይ በአምሮ ይጸልያሉ ወይም ደግሞ በምን በመንፈስ ይጸልያሉ። ሲዘምሩስ? በአእምሮ ይዘምራሉ፣ በመንፈስ ምን ይዘምራሉ። አሁን በመንፈስ ስለመጸለይ እና በመንፈስ ስለመዘመር አይደለም እንማማረው፣ በአእምሮ ስለ መጸለይ ነው። ክብር ለኢየሱስ ይሁን። ጸሎት ሳይሆን በአእምሮ ምን ማለት መጸለይ። ፓውሎስ በአእምሮ ጸልዩ አይደለም ያለው፣ በአእምሮ ምን ላለው ጸልያለሁ የሌሎችን ጸሎቶች አላቅም። እኔ ግን ስጸልይ በምን እንደምጸልየው፣ ስዘምርስ ክብር ላይ ኢየሱስ ይሁን። የእንግሊዘኛ መጽሐፍ ቅዱስ ያዘሰዋለህ። የእንግሊዘኛ መጽሐፍ ቅዱስ በአእምሮ አይልም እንደሚለው እስኪ ስንግ በአንደርስታንዲንግ ጸልያለሁ፣ በአንደርስታንዲንግ ምን ላለሁ ዘምራለሁ። ክብር ለኢየሱስ ይሁን። አንደርስታንዲንግ ማለት ምን ማለት ነው? አንድን ነገር መገንዘብ፣ አንድን ነገር ምን ማለት ነው? መረዳት ነው። ሰዎች ሲጸልዩ ካያችኋቸው የሚጸልዩት የመረዳታቸውን ያክል ነው። እያንዳንዱ ሰው የሚጸልየው የመረዳቱን ያክል ነው። ለዛ ነው ጳውሎስ ሲጸልይ አይታችሁት ከሆነ የጳውሎስ የጻፋቸው መልእክቶች ውስጥ ጳውሎስ አምስት ፕሬየሮች አሉት። እናንተም አምስት የፕሬየር ቶፒክ አላችሁ። ጳውሎስ አምስት ፕሬየሮች አሉት። ምሳሌ የመገለጥን መንፈስ እንዲሰጣችሁ ጸልያለሁ አለ አይደለ? ለራሱ አይደለም የጸልየው ለሌላቸው ሰዎች ነው የጸልየው። ከኔ ጋር ናችሁ? Yes daddy. ሲጸልይ እንኳን ሰውየው እየነገረን ያለው የምጸልይላችሁ ስለምንድን ነው አለ? ስለመገለጥ መንፈስ ነው አለ። So እያንዳንዱ ሰው ሲጸልይ ከሰማችሁት፣ ያ ሰው እየነገራችሁ ያለው መረዳቱን ነው። Very true. እግዚአብሔር የእናንተን ጸሎት ሲሰማው በጸሎታችሁ ውስጥ መረዳታችሁን እየለካው ነው። እያንዳንዱ ሰው ጸሎት የሰውየው የመረዳቱን ያክል ነው። ሰዎች በመንፈስ ካልጸለዩ ኔክስ የሚጸልዩት በተረዱት ልክ ነው። ቨሪ ትሩ። ኔክስ የሚፀልዩት በተረዱት ልክ ነው። የዛሬ ስድስት ወር ለሰሩት ኃጢአት አሁንም ድረስ የሚጸልዩት ሰዎችን ከያቸው። በደንብ ስማኝ፣ ጸሎታቸው እየነገረ ያለው መንፈሳዊ መረዳታቸውን ነው። የኔ መንፈሳዊ መረዳት የዚህን ያክለው እያሉ ነው ካሌ ፕሮቶስ ሳካቴ የሰማችሁ የኔ ምን መንፈሳዊ መረዳት የዚህን ያክል ነው እያላችሁ ነው። እያንዳንዱን ሰው ጸሎት ስንሰማና ስናይ የምናደርገው ነገር አንድ ነው። የዛን ሰውዬ መረዳት ሜጀር እያደረገ ነው ነው። የዛን ሰውዬ መረዳት እየለካ ነው ነው። ቃሎች ብቻ አይደለም ከአፋችሁ እየወጡ ያሉት መረዳታችሁም ጭምር እየተነገረ ነው። ሄሎ ሶ ፓውሎስ እየነገራችሁ ያለው በመንፈስ ከጸለይኩኝ በኋላ አለ ኔክስት የምጸልየው በተረዳሁት ልክ ነው። የፓውሎስ ጸሎት የፓውሎስን መረዳት ያክል ነው የሚሆነው። ሄሎ ያስ ፓፓ። የፓውሎስ ጸሎት የፓውሎስን መረዳት ያክል ነው። የፕሮፌት ሚራክል ጸሎት የፕሮፌት ሚራክል መረዳትን ያክል ነው። ለዛ ነው ሰዎችን ስለ ፕሬየር አናስተምራቸው፣ በፕሬየር ግን መረዳታቸውን እንለካዋለን። ሜጀር ከኔ ጋር ናችሁ? በፕሬየር መረዳታቸውን እንለካዋለን። ጌታ ኢየሱስ የጸለያቸው ጸሎቶች በሙሉ ከጸለያቸው ጸሎቶች መካከል አንዱም ባይብል ውስጥ አልተጠቀሰላቸውም። ቢኮዝ ኢየሱስ እንጀራ ሲያባዛ፣ ኢየሱስ ሰምቲንግ ሲያደርግ የተናገራቸው ቃላቶች ናቸው ያሉት። ሌሊት ሲጸልይ አንድም ቃል የለም እዛው ውስጥ አንድም ቃል። ጂሰስ የጸለየው በዚህ ቶፒክ ነው የሚል ምን የለም ርዕስ የለም። ባይብል ውስጥ አንድ ጥቅስ አለ ኢየሱስ ከደቀ መዛሙርቱም ጋር ዘመረ የሚል ጥቅስ መዝሙሩ ግን አልተጠቀሰ። ቢኮዝ ኢየሱስ የዘመረው ጴጥሮስ አይደለም የዘመረው። ያንንም መዝሙር ለመጻፍ ጂሰስ ያለውን መረዳት ሊኖር ይገባል። ቢኮዝ ሰዎች የሚዘምሩት በተረዱት ልክ ነው። ዮሐንስ ሲዘመር ሰምቷል፣ ሉቃስ ሲዘመር የሆነ ሰው አውርቶት ሊሆን ይችላል ወይም ሊኖርም ይችላል። ኖ ዋን ግን አልጻፈው። ቢኮዝ መዝሙሩን ለመጻፍ ጂሰስ ያለውን መረዳት ሊኖር ይገባል። ሰዎች ሲዘምሩ ካያቸው መዝሙር አይደለም እየሰማን ያለ ነው። መረዳታቸውን በዛው ልክ እየነገሩን ነው። ከእያንዳንዱ ፕሬየር በስተጀርባ ሂድን የሆነ አንድ ነገር አለ። ያ ሂድን የሆነው ነገር ምንድን ነው ካልከኝ፣ የሰውየው መረዳት ነው። ያንተን መረዳት ለመግባወቅና ለመገንዘብ ከፈለግ፣ ማይክ ሰተን ቃል አስተምር አይደለም የምንለ ሄሎ ማይክ ሰተን ቃል አስተምራር ለምንለ ማይክ ሰተን ጸሊ ነው የምንለው የምትጸልየው የመረዳትን ያክል ነው። እያንዳንዱ ሰው የሚጸልየው የተረዳውን ያክል ነው። ጸሎታችሁን ሪከርድ አድርጋችሁ ስሙት። ስለ እግዚአብሔር ያላችሁን መረዳት ይነግራችኋል። ስለ መንፈሳዊ ያለ መሪ ያላችሁን መረዳት ይነግራችኋል። ለዛ ነው ጂሰስ በሚጸልይበት ሰዓት አብረውት መጸለይ አይችሉም፣ ያንቀላፋሉ ቢኮዝ ጂሰስ ጋር ያለው አንደርስታንዲንግ ስለሌላቸው ጸሎቱ አይገባቸውም ስለምንድን ነው ይሄ ሰው የሚጸልየው ነው የሚሉት ደ ሞመንት የሚነቁት መቼ እንደሆነ ታውቃላችሁ ኤልያስና ሙሴ ሲመጡ ናቸው ሰምቲንግ እዛ አትሞስፌር ላይ ሲፈጠር ይነቃሉ ፕሬየሩ የሆነ ነገር ሲለውጥ ይነቃሉ ፕሬየሩ ጋና ግን አብረሃት ተያቸው እንጸሊ ብሎ ነው የሚወስዳቸው ተኝተው ነው የሚያገኛቸው ለዛ ሰምታይምስ በጣም መንፈሳዊ ሰዎች ስትሆኑ ከሆኑ ሰዎች ጋር መጸለይ ከብዳቸዋል። ቢኮዝ ጸሎት ጸሎት ብቻ አይደለም መረዳት ነው። ከኔ ያነሰ መረዳት ጋር ያለው ሰው ጋር እንጸልይ ስላልና አይደለም የምንጸልየው። ደሴም መረዳት ያላቸው ሰዎች ሲጸልዩና የተለያዩ መረዳት ያላቸው ሰዎች ሲጸልዩ ሁለቱ የተለያዩ ነገሮች ናቸው። ሄሎ የሶስተኛ ክፍል እውቀት ያለው ሰው እና የሰባተኛ ክፍል እውቀት ያለው ሰው ሁለቱን ስለማተስ አብራችሁ ቁጭ ብላችሁ ተነጋገሯት እላቸው ሶስተኛ ክፍሉም ሲያወራ ስለማተስ ስለ ሂሳብ ያለው ምረት ነው የሚነግራችሁ። ሰባተኛ ክፍሉም ሲያወራ ስለ ሂሳብ ያላችሁ ምረትን የሚያወራችሁ። ምናልባት የሶስተኛ ክፍል ተማሪ ስለማተስ ሲያወራ የሰባተኛ ክፍሉ ልጅ ሊያንቀላፋ ይችላል። የሰባተኛ ክፍሉ ተማሪ ስለማተስ ሲያወራ የሶስተኛ ክፍሉ ልጅ ሊያንቀላፋ ይችላል። ያኛው ይሄኛው ዕውቀት በሱ ዘንድ የተሻረ ዕውቀት ስለሆነ ነው የሚያንቀላፋው። ሶስተኛ ክፍሉ ግን ስለማይገባው ነው የሚያንቀላፋው። የእናንተ ፕሬየር አንዳንድ ሰዎችን እንዳይገባቸው ጸልያለሁ ዛቴ አልሰማችሁ አልሰማ ያማላት መረዳታችሁ ከፍ እንዲል ጸልያለሁ እያልኳችሁ መረዳታችሁ በኃይል እንዲጨምር ጸልያለሁ እያልኳችሁ አሜን። መረዳታችሁ በኃይል እንዲጨምር ጸልያለሁ እያልኳችሁ ቁጭ በሉ ሶ እያንዳንዱ ፕሬየር የሚነግረን ነገር አንድ ነው። የሚጸልየውን ሰውዬ መረዳት ይነግረናል። ይሄ ሰውዬ ምን ተረዳ የሚለውን ነገር ይነግረናል። ሄሎ የስ ፓፓ ይሄ ሰውዬ ምንድነው የገባው የሚለውን ነገር ይነግረናል። ፕሬየር በአምሮና በመንፈስ ነው የሚጸልየው ሰዎች በመንፈስ ሲጸልዩ በአንደርስታንዲንግ አይደለም የሚጸልዩት ካሊ ፕሮቶስ አካታራ ባህዳስ አንድ ሰዓት ሙሉ በልሳን ልንጸልይ እንችላለን። መረዳታችን የሚታወቀው በልሳን ስንጸልይ አይደለም በአምሮ ወይም ስንጸልይ ነው። በአማርኛ መጸለይ ስንጀምር መረዳታችን የዛን ጊዜ ይታወቃል። ይሄኛው ስፒሪቹዋል ላንጉጅ ስለሆነ ማኒፌስት ላይ ሆነላችሁ ይችላል። ምን የተረዳችሁ እንዳላችሁ ደ ሞመንት መጸለይ ስንጀምር ቢካዝ፣ ሰዎች በአማርኛ ይጸልዩ፣ ሰዎች በእንግሊዘኛ ይጸልዩ፣ ሰዎች በኦሮምኛና በትግረኛ ይጸልዩ፣ ሰዎች የሚጸልዩት ባላቸው መረዳት ያከለም። ሰዎች የሚጸልዩት በምናችሁ ባላችሁ መረዳት ልክ ነው። ለዛ ሳምታይምስ የሆኑ ሰዎች ጋር ጸልይ ስትለኝ እንጸልይ ስትል የሆነ እንትን ይከብድሃል። እነሱ ጋር ከምጸልይ በተኛ ይሻላል ነው የምትለው። ቢኮዝ አንደርስታንዲንጋችሁ አንድ አይደለም። አንደርስታንዲንጋችሁ አንድ አይደለም። አብራችሁ እንዳትጸልይ ያደረጋችሁ አንዳችሁ ውስጥ የሚቋወም መንፈስ ስላለ አይደለም፣ ደስ የሆነ አንደርስታንዲንግ ስለሌላችሁ ነው። እያንዳንዱ ፕሬየር የሰውየውን አንደርስታንዲንግ ይነግረናል። እያንዳንዱ ፕሬየር የሰውየውን ደረጃ ይነግረናል። ፕሮቶቴሬድራዶታ ፕሮቶካታዶስ ፕሬየሮቻችሁ ተቀይሯል ማለት መረዳታችሁ ተቀይሯል ማለት ነው። አማርኛችሁ አይደለም የሚቀየረው መረዳታችሁ ነው የሚቀየረው። መረዳታችሁ በኃይል ነው የሚቀየረው። ለዛ ነው የእስራኤልን ሕዝብ ላሳያችሁ። ሕዝቡ እዛ ጋር ነው፣ ሙሴ እዚህ ጋር ነው። የሙሴ ፕሬየርና የሕዝቡ ፕሬየር ይለያያል። የሕዝቡ ፕሬየር ምግብ አምጣልን ነው። የህዝቡ ፕሬየር ውሃ ስጠን ነው። ሞሴ ጋር ስትመጣ ያ ሁሉ ተአምራት ሲሆን ያየ ሰው የሚናገረው ነገር አንድ ነው። ካራባ አሳታካ እያንዳንዱ ሰው ሲጸልይ ሲሰማው ያ ሰውዬ ይጸልይ ያለው የመረዳቱን ያክል ነው። ዛሬ መረዳታችሁ በኃይል እንዲጨምር ጸልያለሁ፣ አሜን። መረዳታችሁ በኃይል እንዲጨምር ጸልያለሁ፣ አሜን። መረዳታችሁ በኃይል እንዲጨምር ጸልያለሁ፣ አሜን። በደንብስም ጸሎት የሰውን አንደርስታንዲንግ አይጨምርም። ጸሎት ግን የሰውን አንደርስታንዲንግ ይገልጣል። የተረዳችሁትን ነገር የምትገልጡበት መንገድ ጸሎት ነው። ደሞመንት እየጸለያችሁ ነው ማለት እየተረዳሁት የዚህን ያክለው እያልን ነው እየተማርኩት የዚህን ያክለው የገባን የገባኝ የዚህን ያክለው የማውቀው የዚህን ያክለው እያልክ ነው። ጸሎት ቴስት ነው፣ ፈተና ነው። ምን ገብቶሃል? ምን ተረድተሃል? የሚለውን ነገር እየተፈተንክ ነው። ፕሪ በደንብ ስሙ። ሶስተኛ ክፍል ውስጥ የሚማሩ ሁሉም ተማሪዎች ምን ያክል ያውቃሉ የሚለውን ነገር ለማወቅ ፈተና ላይ ነው ምታስቀምጣቸው። ፈተና ላይ የሚሰጡት መልስና የሚናገሩት መልስ ምን ይነግርሃል? እነዚህ ተማሪዎች ምን ያክል ተረድተዋል የሚለውን ይነግርሃል። ዜሮ ባገኘው ልጅና አስር ባገኘው ልጅ መካከል ያለው ዲፈረንስ የአንደርስታንዲንግ ዲፈረንስ ነው። ለከን ደ ሴም ክላስ ናቸው። የአንደርስታንዲንግ ዲፈረንስ ናቸው። እኩል ጌታን ተቀብሏል። የአንደርስታንዲንግ ዲፈረንሳል ደሞመንት ፕሬ እያደረግን ነው ካሉ ደሞመንት ሞመንት እየጸለይነ ነው። እየተናገርን ያለ ነገር አንድ ነው። የማውቀው የዚህን ያክል ነው እያለ ነው የማውቀው ምን ያክል ነው ከዚህ የበለጠ እውቀት የለኝም እያላችሁ። ለዛ ነው በጣም ፓወርፉል የሆኑ የእግዚአብሔር ሰዎች ባይብል ውስጥ ያሉት የነሱ ፕሬየር አልተጠቀሰም። አብርሃም ጸለየ፣ ጸሎቱ ምንድነው ነው? ማንም ኖዋን አያቅም፣ ኖዋን አያቅም። ቢኮስ ፕሬየሩ፣ የአብርሃም ፕሬየር የአብርሃምን አንደርስታንዲንግ ያክል ነው የአብርሃምን አንደርስታንዲንግ ያክል ነው። ባይብል ውስጥ የብዙ ሰዎች ፕሬር አልተጠቀሰም። ብዙ ሰዎች ግን እንደጸለዩ ተነግሯቸዋል። ሙሴ አርባ ቀን ጾመዋል፣ አርባ ቀን ጸልየዋል። ምን ብሎ ነው የጸለየው ነው ዋና ሄሎ፣ ማንም ሰው አያውቅም? ሙሴ ግን እንደጸለየ ባይብል ይነግራቸዋል። ቢኮዝ ሙሴ የጸለየው በአማርኛ አይደለም። ሰዎች በኦሮምኛ አይጸልዩም። ሰዎች በትግረኛ አይጸልዩም። ሰዎች በአማርኛ አይጸልዩም። ሰዎች የሚጸልዩት በምንድን ነው? በአንደርስታንዲንግ ነው። የእናንተ ጸሎት የመረዳታችሁን ያክል ነው። የእናንተ ጸሎት የመረዳታችሁን ያክል ነው። በአንድ ጉዳይ ላይ አስር ዓመት ሙሉ እየጸለያችሁ ከሆነ መረዳታችሁን እየነገራችሁ ነው። ሄሎ፣ በአንድ ጉዳይ አስር ዓመት ሙሉ እየጸለያችሁ ከሆነ የተረዳሁት ይሄን ነው እያላችሁ ነው። ከዚህ ያለፈ ነገር ምን አላልኩም። ጸሎት የሰዎች መረዳት የሚፈተንበት መንገድ ነው። ይሰማችሁ ነው። ጸሎት የሰዎች መረዳት የሚፈተንበት መንገድ ነው። የሚጸልዩ ሰዎች የተረዱትን ያክል ነው የሚጸልዩት። ነቲንግ ኒው ነገር ያመጡ፣ እመነኝ፣ ኒው ነገር ያመጡ። የተረዳሁት የዚህን ያክል ነው እያላችሁ ናው። መረዳታችሁ እንዲጨምር ጸልያል። አሜን! አልሰማችሁ? ዛትሽ ከዛስ። ፖል መጣና እንደዚህ አለ። የሚዘምሩ ሰዎችም አለ የሚዘምሩት የምናቸው ያክል ነው። ለዛን ይሄኛውን ቴፕ ስትከፍተውና ይሄኛውን ቴፕ ስት ከፍተው መዝሙራቸው ይለያያል። የሁለቱ አንደርስታንዲንግ ልዩነት አለው። አንደኛው ታርዳሃልና አመሰግንሃለሁ ሲል፣ አንደኛው በልቻለሁ ጠጥቻለሁ አመሰግንሃለሁ ይላል። የዚህኛው መረዳትና የዚህኛው መረዳት ልዩነት አለው። ደሴ መዝሙር ነው። ሰዎች አማርኛ ይዘምሩ፣ ሰዎች እንግሊዝኛ ይዘምሩ፣ የሚዘምሩት የመረዳታቸውን ያክል ነው የሚዘምሩት የምን ያቸውን ያክልም፣ ሰው እያንዳንዱ ፕሬየር የእያንዳንዱ ሰው መረዳት ነጸብራቅ ነው። እያንዳንዱ ፕሬየር የእያንዳንዱ ሰው መረዳት ነጸብራቅ ነው። እያንዳንዱ ጸሎት እያንዳንዱ ጸሎት የእያንዳንዱ ሰው መረዳት ነጸብራቅ ነው። ፕሬየር እያደረግን ነው ማለት መረዳታችን እየተገለጠ ነው ማለት ነው። አበበን እንድፋልኝ ብላ እየጸልክ ነው ማለት መረዳትህን እየነገርከን ነው። ሄሎ አበበ ካለ ከነገርናችሁ ምናቸውን እየነገሩን ነው። ሰው እያንዳንዱ ፕሬየር የሰውየው መረዳት ምንድን ነው? ነጸብራቅ ነው። መንፈሳዊ ዓለም ላይ እጅግ በጣም እየጠለቃችሁ ስትሄዱ፣ አማርኛችሁ አይደለም የሚቀየረው መረዳታችሁ ነው የሚቀየረው። አሜን። የዛን ጊዜ ነው በአማርኛ በፊት ተጸልዩ የነበሩት ሆን ጸሎት አሁን አደግሙትም። ቢኮዝ መረዳታችሁ ስለተቀየረ መረዳታችሁ ነው የሚጸልየው በመረዳት ምላለሁ፣ አለ ጸልያ፣ በመረዳት ምላለሁ፣ ዘምራለሁ። ሳምታይምስ ጳውሎስ የዘመረው መዝሙር አዲስ ታይም ላይ ቢጻፍ ብላችሁ አስቡ። ሰውየው ያለውን መረዳት አስቡት። ከኔ ጋር ናችሁ? ሰውየው ያለውን መንፈሳዊ መረዳት አስቡት። ያ መረዳት ያለው ሰውዬ መዝሙር ጽፎላችሁ ቢሆን ኖሮ አሁን የምሰማቸው መዝሙሮች በሙሉ ነው የምታደርጓቸው። ሄሎ የሰማች ነው። ቢኮዝ እያንዳንዱ ፕሬየር እያንዳንዱ ዝማሬ የሰውየው መረዳት ነጸብራቅ ነው። የሰውየው መረዳት ነጸብራቅ ነው። የሰውየው መረዳት ነጸብራቅ ነው። በደም ስሙ። ሶ ፕሬየር፣ ጸሎት የአንድን ሰው መረዳት አይቀየርም። የአንድን ሰው ለመለኮታው ያለም፣ የአንድን ሰው ለመንፈስ ቅዱስ ያለውን፣ የአንድን ሰው ለእግዚአብሔር ቃል ያለውን መረዳት ፕሬየር አይቀየርም። ፕሬየር የሚያደርገው ነገር ሰውዩ ያለውን መረዳት መግለጥ ብቻ ነው። እየጸለያችሁ ነው ማለት ከአፋችሁ የሚወጡ እያንዳንዱ ቃሎች በሙሉ የእናንተን መረዳት የሚናገሩ ናቸው። በአንዲሹ ላይ ሁለት ዓመት የጸለያችሁ ከሆነ መረዳታችሁ የዚያን ያክል ነው። ሄሎ መረዳታችሁ የዚያን ያክል ነው። ሶ ፕሬየር የሰውን መረዳት የማይቀይር ከሆነ፣ የሰውን መረዳት የሚቀይረው ምንድን ነው? ወይስ ፕሬየሩን እንቀጥለው ሄሎ ግን ይገርናችሁ ዛሬ የሰውን መረዳት ስለሚቀይሩ ነገሮች አይደለም ላስተምር ያሰቡት። ግን የሰውን መረዳት ከሚቀይሩ ነገሮች መካከል አንድ ነገር ልንገራችሁ። ካሊፕሮቶሳካታ ሌብሬዲያብራዶስ ራካቶሳካታላባ ሬዲያ ብራዶ ሳካታ ራቶሳሊፕአ ፓፕአዶ ካታሴፌቴየሰውን መረዳት የሚቀይሩ ነገሮች መካከል አንደኛውን ነገር ልንገራችሁ። መረዳት ኦልዌይስ የሚገናኘው ከእውቀት ጋር ነው። አንድ ሰው ይህን ነገር ተረዳሁ ስንል እያወረግን ያለ ነው። አንር ይሄንን ነገር ምን አለ አወቀ እያለ ነው። ይሄንን ነገር አወቀ እያለ ነው። ይሄንን ነገር ምን አለ አወቀ እያለ ነው። ክብር ለየሱስ ይሁን ያናል ሳምታይምስ እግዚአብሔር ራሱን ሰዎች እንዲረዱት ወይም እንዲያርቁት የሚያደርግበትን መንገድ ልንገራችሁ። ባይብለስ ባይብሉ መጽሐፍ ቅዱሳችን ስንት አለው? ስንት መጽሐፍ አለ በውሱ 81 66 መጽሐፍ አለ በውሱ። ክብር ለኢየሱስ ይሁን። 66 መጽሐፍ አለ በውሱ። አንዳንድ ሰዎች ይህንን መጽሐፍ ቅዱስ ከዘፍጥረት እስከ ራእይ እያነበቡ ያነበቡ ቲዮሎጂ እያጠናውን ይሏል። የሰማች ነው። ቴዎሎጂ ማለት ቲዮ ማለት አምላክ ማለት ነው። ሎጂ ማለት ምንድነው? ስተዲ ማለት ነው። ስለ አምላክ ምን ማለት እነዚህ ሰዎች ስለ አምላክ አይደለም ያጠኑት፣ ስለ መጽሐፍ ቅዱስ ነው ያጠኑት። ስለ አምላክ ያጠኑት እነማን እንደሆኑ ለግረ ነው። ስለ አምላክ ያጠኑት ይሄንን ስልሳ ስድስት መጽሐፍ የጻፉ ናቸው። ይስ ሜጃ ይሄንን ስልሳ ስድስት መጽሐፍ የጻፉ ሰዎች ስለ አምላክ አጥንተው ነው የጻፉት። የሆኑ ሰዎች ግን እነሱ ያጠኑት እና ያጠኑት ቨሪ ትሩ ስቱ ማች ሜጃ ለዛን ነው አንዳንድ ሰዎች ስለ አምላክ ያጠኑ ይመስላችሁ። አንዳንድ ሰዎች ባይብል አምላኪ ናቸው፣ መጽሐፍ ቅዱስ አምላኪ ናቸው። መጽሐፍ ቅዱስ ስለ እግዚአብሔር ያጠኑ ሰዎች ስለ እግዚአብሔር የጻፉት መጽሐፍ ነው። ሰው ምን ማለት መሰላችሁ? እነዚህ 66ቱ መጽሐፍ የጻፉ ሰዎች አምላክን ያጠኑት ፍሮም የሆነ ዩኒቨርሲቲ አይደለም። ነኩት፣ ጨበጡት፣ ዳሰሱት፣ ሰሙት። ከዛስ መጡና ነቲንግ እኮ ነው ነገር አልጻፈም ህዝቅኤል መጣና፣ መንፈስ አለ በመንኮራኩር ውስጥ ሲያልፍ አየው። ይሄ ጥናት አይደለም። ሰውየው ያየውን የቀመሰውን የዳሰሰውን የጨበጠውን ነው ያወራው። ከዛ ጴጥሮስ መጣና እኛ አለ አንዳንድ ሰዎች የነገሩንን ነገር ሰምተን አይደለም የክብሩን ግርማ መንበላን ነው አይተን ነው። ያ ማለት ተራራ ላይ መልኩ ሲለወጥ አይቻለው። ያ ደግሞ የክብሩ ነጸብራቅ ወይ ምንድነው ግርማ ነው። ፖል ጋር ስትመጣስ በመገለጥ መንፈስ ምን አልኩት? አገኘውት ነካውት ዳሰሱት ይሄ ገባኝ ብሏቸዋል። ልክ ነኝ። ከዛ እነ ፖል የጻፉትን የሚያነቡ ሰዎች ስለ አምላክ እያጠኑ ይመስላቸዋል። ዘ ቤስት መንገድ ዘ ቤስት መንገድ ወደ ኔክስት መራት የሚያሻግራችሁ እና እንደገለን ንገራችሁ የሰማችሁ ነው ዬስ የሰማችሁ ነው። መጽሐፍ ቅዱሳችሁን ስታነቡት እግዚአብሔር ዘጻት መጽሐፍ ላይ ራሱን ለሙሴ ገለጠለት። ልክ ነኝ። yes ክዘስ ባይብል ውስጥ ካሉ ሰዎች የሙሴን ያክል ሞዶ ፐርሰን የለም። ሙሴ ለምን ደም ሞዶ ልንገራችሁ። እግዚአብሔር ራሱን ገልጦለት ሲገልጥለት እንደዚህ እኔ አለው የአባቶችህ የአብርሃም የይስሐቅ የያዕቆብ አምላክ ነኝ አለው። እግዚአብሔር ራሱ ነው ለሙሴ እኔ ምንድን ነኝ አለው። የአባቶችህ የያዕቆብ፣ የአብርሃም፣ የይስሐቅ ምንድን ነኝ አምላክ ነኝ። ከዛ ሙሴም ምን እንዳለ ታውቃለህ? ቴንክ ዩ ብሎ አልሄደም። አንተ ማን ነህ አለው። ያዕቆብ አምላክ ነኝ እያለው አንተ ማን ነህ? እሱ ለያዕቆብ አምላክ ነኝ የምትለው ያዕቆብ በተገለጥክበት መንገድ ነው። ያዕቆብን መረዳት አልፈልግም፣ የይስሐቅን አልፈልግም፣ የአብርሃምን አልፈልግም። እንደ ሌሎቹ ሰዎች ያዕቆብ ማለት አልፈልግም፣ እንደ ሌሎቹ ሰዎች ያብርሃም ማለት እኔ የሙሴ ማለት እፈልጋለሁ። አሜን። ሶ የኔን የሙሴን ንገረኝ ነው ያለው። አሜን። እየሰማችሁ ነው። ሶ ሙሴ የሚገርም ሰው ነው። እናንተ ብትሆኑ አንተ ማን ነህ ብላችሁት፣ እግዚአብሔር የአባቶች የአብርሃም የይስሐቅ የያዕቆብ አምላክ ነኝ ቢልህ ቴንኪዩ ብለህ ወደ ሚሽን ነው የምትሄደው። ሙሴ የሚገርም ሰው ነው። የአብርሃምን አልፈልግም አለው፣ የይስሐቅን አልፈልግም። ለአብርሃም ባልነገርከው መንገድ ለይስሐቅ ባልነገርከው መንገድ ለያዕቆብ ባልነገርከው መንገድ ለኔ ምን በለኝ፣ ንገረኝ። አንተ ማን ነህ አለው። ከዛ ጋርም እንዳለው ታውቃለህ፣ ያለና የነበረ ላከኝ በላቸው። ቁጭ በሉ እግዚአብሔር አብርሃም ጋር ሲመጣ ይስሐቅ ጋር ሲመጣ ያዕቆብ ጋር ሲመጣ ያለና የነበረ ነኝ አላለው። አብርሃም ጋር ሲመጣ ኤልሻዳይ ነኝ አላለው፣ ከኔ ጋር ናችሁ ያስ። ኤልሻዳይ ማለት በይዘው አትረፍርፎ የሚሰጥ ማለት ነው። ለአብርሃም ያለና የነበረ ነኝ አላለው። ለሙሴ ብቻ ነው ያለው። ሙሴ አዲስ ነው። ምን ያገኘው? ከዛ ሂዶብም ቢል ምስልሃል አባቶቻቸው አብርሃም እንዲጠቀስ ነው ሲፈልጉት ይስሐቅ እንዲጠቀስ ነው ይፈልጉት ያዕቆብ እንዲጠቀስ ነው ይፈልጉት። ሰውየው አዲስ እግዚአብሔር አይደለም ያመጣው፣ እግዚአብሔርን በአዲስ መንገድ ይዞት መጣ። አሜን አሜን። ናው ያብርሃም ሲዘን አብቅቷል አለ። ናው ይስሐቅ ሲዘን አብቅቷል ለዛ። ሳምታይምስ እግዚአብሔርን በአዲስ መንገድ ስትገልጡት ያብርሃምን የሚጠብቁ ሰዎች አሉ፣ የይስሐቅን የሚጠብቁ ሰዎች አሉ፣ የያዕቆብን የሚጠብቁ ሰዎች አሉ። እነዛ ሰዎች ፋይት ማድረጋቸው አይቀርም። ከዛ ሙሴ እንደ እኔ አለ ለሙሴ ያለና ሂድና፣ ምን በላቸው ያለና የነበረ ላከኝ በላቸው። በደም ስም ያለና የነበረ ስም ነው። ለካ ያህዌ እንደሚባለው ስም ያለና የነበረ ስም ነው። ከነገር ጋር ናችሁ ያለና ምን ያለ። ከዛ ሙሴ ሄደ። ሙሴ ሲሄድ ምን እንደተፈጠረ ልንገራችሁ። ሙሴ ሲሄድ መጀመሪያ ሙሴ ግብጽ ሲገባ የዕብራውያን ሽማግሌዎችን አገኛቸው። የዕብራውያን ሽማግሌዎችን ሲያገኛቸው ያለና የነበረ ላከኝ ካለ በኋላ እንዴት ነው ላከህ የሚለው ጥያቄ ይነሳል? እንዴት ነው ላከህ የሚለው ጥያቄ ሲነሳ ቁጥቋጦ ነበረች አለ? በዛች ቁጥቋጦ የሚነድ እሳት ነበረ። ያ የሚነደው እሳት ቁጥቋጦን አላቃጠላትም አለ። ያ የሚነደው እሳት ምን አላለትም ቁጥቋጦን አላቃጠላትም። እሳቱ ግን ምን ይላል ይነዳል አላቸው። ደን እነዚሁ ሰዎች ፈርዖን ጋር ሄዱ ፈርዖን ጋር ሄዱና እንደዚህ የብራውያን አምላክ ተገለጠልን አሉት የተገለጠው እኮ ለሙሴ ሰዎቹ ግን ፈርዖን ጋር ሂደው ከሙሴ ሰማን አይደለም ያሉት ከሙሴ ምን አለልን? ተገለጠልን የብራውያን አምላክ ምን አለልን? ተገለጠ የተገለጠው ግን ለማን ነው ለሙሴ ማወሮ ግን ይገባችሁ ያስ ፓፓ ፈርዖን ጋር ሂደው ምን አሉት ምን ማለት መሰላችሁ ሙሴ በቁጥቋጦስ እሳት ሲነዳይተዋል እሳቱን ምን አላለው ቁጥቋጦውን አልበላውም?

አልገባችሁ? እሳት የሆነው እግዚአብሔር በእኛ ባንተ ውስጥ አለ። አሜን። ያቺ ቁጥቋጦ እንዳልተቃጠለችው እስቲ ለው ረሳል። ይህንን ኢንካውንተር ሙሴ ከነገራችሁ በኋላ ፈርዖን ጋር ሄዱ። የዕብራውያን አምላክ ምን አለልን? ኦልዌይስ መድረታችሁ እንዲጨምር ከፈለጋችሁ ኢንካውንተር ያላቸውን ሰዎች ስሟቸው። yes thank you ኢንካውንተር ያላቸውን ሰዎች ከሰማሃቸው በኋላ የነሱን ኢንካውንተር አይደለም ሂደህ የምታወረው፣ ለነሱ የተገለጠውን አምላክ በእነሱ ውስጥ ኢንካውንተር ታደርገዋለህ። በእነሱ ውስጥ ምን ትለዋለህ? ኢንካውንተር ታደርገዋለህ። ለዛ ባይብላችንን ስናነበው እግዚአብሔር ለእኛ አይደለም ራሱን የገለጠው፣ ስልሳ ስድስቱን መጽሐፍ ለጻፉ ሰዎች ገለጠ ራሱን ለእነሱ ገለጠላቸው። ለእነሱ የተገለጠውን እያነበብን እኛን ሚት አደረገን። ከኔ ጋር ናችሁ? ለእነሱ የተገለጠውን ነው እያነበብነው እነሱ ያገኙትን መነካካት ነው እያነበብ ነው። ሃሎ ዬስ ያንን መነካካት እያነበብን እኛ ነካን፣ እኛ ታች አደረገን፣ እኛን ኢንካውንተራን ደቤስ መንገድ ለምላክ ያላችሁ መረዳት እንዲጨምር ከፈለጋችሁ የሚጨምረው በእውነት ነው፣ በእውቀት ነው ብያቸዋለሁ። እውቀት ደግሞ ፍሮም ሳሙኤል የሚመጣ ከትምህርት ቤት የሚገኝ አይደለም። መለኮታዊ እውቀት እንደዛ አይገኝም። መለኮታዊ እውቀት በኢንካውንተር ነው የሚገኘው። መለኮታዊ እውቀት በኢንካውንተር ነው የሚገኘው። የሚመላለሱ ሰዎችን መቶ ሉክ ሰጥታችኋቸው ስለ እግዚአብሔር ጻፉ ብትላቸው ሊጽፉ ይችላሉ። እግዚአብሔር ራይት የሚያደርገው እንዳይመስልህ አንዳቸውም ኢንካውንተር የላቸው ስለማያውቁት አምላክ ነው የጻፉልህ ያሉት። በስም ስለሚያውቁት በመነካካት ግን ስለማያውቁት አምላክ ነው የጻፉልህ ያሉት። ክርስትናና ላይፍን ጣፋጭ የሚያደርገው የሚታወቅ አምላክ ጋር የሚተዋወቅ መነካካት ሲኖራቸው ነው። አሜን። እሱም ወደ ጸሎትን መለሳለሁ። መረዳታቸውን ከሚጨምሩ ነገሮች መካከል አንዱ ኢንካውንተር ያላቸውን ሰዎች ስማቸው ኢንካውንተር ያላቸውን ሰዎች ስማቸው ኢንካውንተር ያላቸውን ሰዎች ስማቸው ኒክስ የዛ ኢንካውንተር ባለቤት አንተ ትሆናለህ አሜን ኒክስ የዛ ኢንካውንተር ባለቤት አንተ ትሆናለህ አሜን የሆነ መንፈሳዊ ዓለምን ስታስቡት ውስብስብ አታርጉት መንፈሳዊ ዓለምን በጥቅስ ካወሳሰባችሁት መቼም አይገባችሁም እናንተ ከምታምኑትና ከምታስቡት በላይ እግዚአብሔር ራሱን ለመግለጥ ሬዲ ይሆን አምላክ ነው። ለመነካት ሬዲ ይሆን አምላክ ነው። ለመዳሰስ ሬዲዮ ይሆን አምላክ ነው። ለመጨበጥ ሬዲዮ ይሆን አምላክ ነው። እንድትሰሙት እንድታዩት ሬዲ ይሆን ወይም የተዘጋጀ ምንድነው አምላክ ነው፣ እናንተ ከምታስቡት በላይ